ሰላም ጤና ይስጥልን። ውድ የሐረር ግሎባል ኔትወርክ ተከታታዮቻችን የዕለቱን መረጃዎች ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በፓኪስታን የጣለው ከባድ ዝናብ ባስከተለው ጎርፍ ምክንያት 13 የቤተሰብ አባላትን ጨምሮ ከ50 በላይ ሰዎች ሕይወታቸው ማለፉ ተገለጸ። በኢትዮጵያ ያለው ዓመታዊ የዋጋ ግሽበት እየቀነሰ መምጣቱን ብሔራዊ ባንክ ሲያስታውቅ በባንኮች ላይ የተጣለው አስገዳጅ የቦንድ ግዢ መነሳቱም ተገልጿል። በህወሓትና ሻዕቢያ መካከል የተፈጠረው ጥምረትና ግንኙነት በፌደራል መንግስቱ መቋረጥ አለበት ሲሉ የቀድሞ የህወሓት ከፍተኛ አመራሮች ገለጹ። በቱርክ በከፍተኛ አውሎ ንፋስ ሳቢያ ሰደድ እሳት መነሳቱ ተገለጸ። እንዲሁም እድሜያቸው ለገፉ መኪኖች ነዳጅ መቅዳት የሚያግደው ሕግ በኒው ዴልሂ ዴሊ ከተማ ህንድ ተግባራዊ ተደርጓል። ስለዚህም ምንነግራችሁ ይኖራል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎች በፍጥነት እንዲደርሱ ያድርጉ። በቱርክ ኢዝሚር ግዛት ሰፈሪሂሳር አካባቢ፣ በከፍተኛ አውሎ ንፋስ ሳቢያ ሰደድ እሳት መከሰቱ ተገለጸ። አውሎ ንፋሱ በሰዓት እስከ 117 ኪሎ ሜትር በሚደርስ ፍጥነት የሚጓዝ ነው የተባለ ሲሆን እሳቱ እንዲስፋፋም ዋነኛ ምክንያት ሆኗል ነው የተባለው። በአካባቢው ላይ በፍጥነት እየተስፋፋ ያለው ሰደድ እሳቱ ቤቶችን ሲያቃጥል፣ ነዋሪዎችም አካባቢውን ለቀው ወጥተዋል። ከአንድ ሺህ በላይ የእሳት አደጋ ሰራተኞች፣ ሄሊኮፕተሮችና አውሮፕላኖች እሳቱን በፍጥነት እንዳይስፋፋና ሙሉ ለሙሉ በቁጥጥር ስር እንዲሆን እየሰሩ ይገኛል። ባለፉት 3 ቀናት በቱርክ ውስጥ 263 ሰደድ እሳት የተነሳ ሲሆን እስካሁን 259 ያሉ በተደረገው ርብርብ መጥፋቱ ተገልጿል። እንደ ስፑትኒክ አፍሪካ ዘገባ ከሆነም እስካሁን በሰደድ እሳቱ በትንሹ 21 ሰዎች ጉዳት ደርሶባቸዋል ተብሏል። የቱርክ አንዳንድ አካባቢዎች በዚህ ወቅት በተደጋጋሚ ሰደድ እሳት የሚያጋጥማቸው ሲሆን ይህ ከአየር ንብረት ለውጥ ተጽዕኖ ጋር የተያያዘ መሆኑም ነው የተገለጸው። ህወሓትና ሻዕቢያ መካከል የተፈጠረው ጥምረትና ግንኙነት በፌዴራል መንግስቱ መቋረጥ አለበት ሲሉ የቀድሞ የህወሓት ከፍተኛ አመራሮች ገለጹ። በቅርቡ ህወሓትና ሻዕቢያ ጥምረት እየተፈጠረ መሆኑን የተገለጸ ሲሆን ይህ የሁለቱ አካላት ጥምረት በመንግስት ጣልቃ ገብነት ሊቋረጥ ይገባል ሲሉ የቀድሞ የፓርቲው ከፍተኛ አመራሮች አሳስበዋል። የቀድሞዋ ህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ አባል ወይዘሮ ኬሪያ ኢብራሂም ይህንን ለጦርነት የተደረገ ጥምረት መንግስት ሊያቋርጠው ይገባል ሲሉ ገልጿል። ሌላው የቀድሞ የድርጅቱ አባልና ከፍተኛ አመራር የዲሞክራሲ ስምረተ ትግራይ ፓርቲ መስራች ውስጥ አንዱ የሆኑት ፕሮፌሰር ክንደያ ገብረ ሕይወት በበኩላቸው የሁለቱ አካላት ጥምረት ዓላማው ግልጽ አይደለም ሲሉ ተናግሯል። በምርጫ ቦርድ የተሰረዘው ህወሓት የኤርትራ መንግስትን ጥምረት መፍጠር ለጦርነት ዓላማ የተደረገ መሆኑን እየተገለጸም ይገኛል። በተጨማሪም በትግረኛ ጽምዶ ወይም ጥምረት ለሀቀኛ ሰላም ለትግራይ ለትግራይና ለኤርትራ በሚል የህዝብ ለህዝብ ግንኙነት እየተደረገ መሆኑን መመልከት ተችሏል። ይህን ጥምረት አስመልክቶም ወይዘሮ ኬሪያ ኢብራሂም ሲናገሩ በግልጽ ለጦርነት የተደረገ ጥምረት ነው ብለዋል። ህወሓት ህዝብን ከተደቀነበት ጦርነት ማዳን ላይ መርሳት አለብን ያሉ ሲሆን ጦርነቱ የማይቀር እንኳን ቢሆን ዱላው ህዝብ ላይ እንዳያርፍ መሰራት አለበት ሲሉም ገልጿል። አሁን ላይ በግልጽም ይሁን በድብቅ ጥምረቱ ይታያል ያሉት ወይዘሮ ኬሪያ ይህንን ማስቆምና መቁረጥ ያለብን ያለበት የትግራይ ልሂቃንና የፌዴራል መንግስት ነው በማለት ሀሳባቸውን ሰጥተዋል። በዚህ ጥምረት ዙሪያ የፌዴራል መንግስት በግልጽ ያስታወቀው ነገር ባይኖርም ባለፈው ሳምንት አርብ በትግራይ ሰላም ልማትና ዲሞክራሲ የሚጠይቅ ውይይት ተካሂዶ ነበር። በኢትዮጵያ ያለው ዓመታዊ የዋጋ ግሽበት እየቀነሰ መምጣቱን በመያዘና በግንቦት ወር 2017 መጨረሻ 14 ነጥብ 4 በመቶ መድረሱን የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አስታውቋል። ምግብ ነክ የዋጋ ግሽበት ግንቦት ወር 2017 መጨረሻ 12 ነጥብ 1 በመቶ ባለፈው ዓመት ተመሳሳይ ወቅት ካር ከነበረው 25 ነጥብ 6 በመቶ ሲነጻጸር ቅናሽ ማሳየቱ ተገልጿል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባከናወነው 3 ተኛ ስብሰባው የኢትዮጵያ ዋጋ ግሽበት፣ የፊዚካል የውጭ ኢኮኖሚ፣ የገንዘብ አቅርቦት፣ የፋይናንስ ዘርፍ አስማሚያዎችን፣ አጠቃላይ የኢኮኖሚ እንቅስቃሴ አመልካቾችን እንዲሁም በሀገር ውስጥ የማይክሮ ኢኮኖሚ ሁኔታዎች ላይ ጉልህ አንድምታ ያላቸው ዓለም አቀፋዊ ሁኔታዎችን ግምግሟል። በዚህም የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ፣ የዋጋ ግሽበት የመርገብ አስማሚያ ማስቀጠልም አስፈላጊ በመሆኑ በ18 በመቶ ዓመታዊ የ ብድር እድገት ጣሪያ እስከ ቀጣዩ መስከረም 2018 የገንዘብ ፖሊሲ ኮሚቴ ስብሰባ ጊዜ ድረስ ባለበት እንዲቆዩ ውሳኔ ያስተላልፏል። በዚህም በውጭ ኢኮኖሚ ዘርፍ ባደረገው ግምገማ በዓለም አቀፍ የዋጋ ግሽበት በአንዳንድ ሀገራት የማንሰራራት አዝማሚያ እንደሚያሳይ ቢገመትም በጥቅሉ ግን የመቀነስ አዝማሚያው እንደሚኖር ይጠበቃል ሲሉም በመግለጫው ገልጿል። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በሁሉም ንግድ ባንኮች ላይ የተጣለውን አስገዳጅ የቦንድ ግዥ እንዲነሳ ወስኗል። አሁን ላይ የመንግስት ገቢ የማሰባሰብ አቅብ በእጅጉ በመሻሻሉ እንዲሁም መንግስት የበጀት ጉድለቱን ለማሟላት የውጭና ገበያ ምር የሆኑ የሀገር ውስጥ መ። የመደሪያ አማራጮችን እየተጠቀመ በመሆኑ በባንኮች ላይ ተጥሎ የቆየው ይህ አስገዳጅ መመሪያ አሁን ላይ ማንሳቱ ተገቢ መሆኑን ኮሚቴው አምኖበታል ሲል መግለጫው ጠቅሷል። ኮሚቴው ያመነበት ይህ የገንዘብ ፖሊሲ ምክረ ሀሳብ ለብሔራዊ ባንክ ቦርድ ቀርቦ መጽደቁም መግለጫው አመላክቷል። ሁሉም ንግድ ባንኮች የረጅም ጊዜ የግምጃ ቤት ቦንድ እንዲገዙ በሚያስገድደው የብሔራዊ ባንክ መመሪያ መሰረትም ባንኮች መመሪያውን ተግባራዊ መሆን ከጀመረበት እንደ አውሮፓውያን አቆጣጠር ከጃንዋሪ 2022 ጀምሮ ከአጠቃላይ አመታዊ ብድራቸው አምስት በመቶ የሚሆነውን ለዚሁ የቦንድ ግዢ ሲያስውሉ ቆይቷል። በዚህ መመሪያ መሰረትም የገዙት ቦንድ የሚመለሰው ከ5 አመት ቆይታ በኋላ ሲሆን ባንኮቹ መመሪያው ተግባራዊ መሆን ከጀመረበት ወር አንስቶ እስከ ጁን 30 2024 ድረስ የገዙት የቦንድ መጠን 94 ቢሊዮን ብር መሆኑን የገንዘብ ሚኒስትር የመንግስት እዳ መግለጫ ያመላክታል። የገንዘብ ፖሊሲ ኮሚቴ ያሳለፈው ሌላኛው ውሳኔ በባንኮች ላይ የተጣለው የብድር እቀባ የተመለከተ ሲሆን በአሁኑ ወቅትም በባንኮች ዓመታዊ የብድር እድገት ላይ የተቀመጠው የ18 በመቶ ጣሪያ እስከ መጪው መስከረም 2018 ድረስ እንዲቀጥል ኮሚቴው ወስኗል። ለዚህም የተሰጠው ምክንያት አሁን ላይ የዋጋ ግሽበት የመርገብ አዝማሚያው እያስተዋለ ቢሆንም ይህንን ማስቀጠል አስፈላጊ በመሆኑ በባንኮች ላይ የተጣለው የብድር እድገትና ጣሪያ ባለበት እንዲቆይ ማድረግ አስፈላጊ እንደሚሆንም ተገልጿል። ሩሲያና ህንድ በጦር መሳሪያ አቅርቦት ላይ ያላቸውን ትብብር ለማሳደግ እንደሚሰሩ አስታወቁ። የህንድ መከላከያ ሚኒስትር ራጅና ሲሲንግ ከሩሲያ አቻው አንድሬ ቢሎሶፍ ጋር ተወያይተዋል። ህንድ ኤስ 400 የተባለውን የሩሲያ ሰራሽ ተንቀሳቃሽ ሚሳይል ስርዓት ከሩሲያ መግዛት በምትችልበት መንገድ ላይ ሚኒስትሮቹ መነጋገራቸውን አርቲ ዘግቧል። የሚኒስትሮቹ ውይይት ከዚህ ቀደም የሀገሪቱ መሪዎች በወታደራዊ ዘርፍ ትብብራቸውን ለማጠናከር ያደረጉት ምክክር አካል ነውም ተብሏል። በዚህም ሩሲያ የአየር መቃወሚያ መቃወሚያና የተለያዩ ሚሳኤሎች ለህንድ ለማቅረብ እንዲሁም ሱ ሰላሳ የተባሉ የጦር አውሮፕላኖች ስርዓት ማሻሻል ላይ ድጋፍ ለማድረግ እንደምትሰራ ቁርጠኛ ናት ተብሏል። አሁን ላይ ሁለቱ ሀገራት በወታደራዊ ዘርፉ እንደተናገሩት ያለው ትብብር በሁለቱ መሪዎች ውይይትና ስምምነት ላይ መሰረት ያደረገ ነው ተብሏል። በፓኪስታን አንድ ሳምንት ለሚጠጋ ተከታታይ ቀናት የጣለው ከባድ ዝናብ ባስከተለው የጎርፍ አደጋ ምክንያት ቢያንስ ከ50 ሰዎች በላይ ህይወታቸው ሲያልፍ በደርዘን የሚቆጠሩ ሰዎች ከባድ ጉዳት እንደደረሰባቸው የሀገሪቱ ባለስልጣናት አስታውቋል። በሀገሪቱ ካለፈው ሳምንት ማክሰኞ ጀምሮ ያልተለመደ ኃይለኛ ዝናብ መጣሉን ተከትሎ በከይበር ግዛት 22 ሰዎች፣ በምስራቅ ፑንጃን ግዛት 13 ሰዎች፣ ደቡባዊ ሲንድ ግዛት ደግሞ ሰባት ሰዎች እንዲሁም በደቡብ ምዕራብ ባሎጂስታን ግዛት አራት ሰዎች ህይወታቸው ማለፉን የብሔራዊ የአደጋ አስተዳደር ባለስልጣን እና የክልል ድንገተኛ አደጋ ባለስልጣናት ተናግረዋል። ከፍተኛ የሟቾች ቁጥር የተመዘገበው ፓኪስታን ከአፍጋኒስታን ጋር በሚያዋስነው በከይበር ግዛት ሲሆን ህይወታቸው ካለፉት 22 ሰዎች መካከል አስሩ ህጻናት እንደሚገኙበትም ተዘግቧል። የፓኪስታን የሜትሮሎጂ ዲፓርትመንት ምክትል ዳይሬክተር ኢርፋን ዚክ በበልግ ዝናብ ከመደበኛ በላይ ዝናብ እየጠበቅን ነው። እናም ለሚመለከታቸው ባለስልጣናት ቅድመ ጥን ጥንቃቄ እንዲያደርጉ ማስጠንቀቂያ ሰጥቷል ሲሉ መናገራቸውን አሶሺየትድ ፕሬስ ዘግቧል። ይህ ከባድ ዝናብና የጎርፍ አደጋ እስከ ቅዳሜ ድረስ ከፍተኛ እንደሚሆንም ቅድመ ግምታቸውን አስቀምጧል። ህይወታቸውን ካለፉት ሰዎች መካከልም ከ17 ቤተሰብ የተውጣጡ 43 ቱሪስቶች እንደሚገኙበት የገለጹት ምክትል ዳይሬክተሩ የቀሩት አራት የቤተሰብ አባላት በሰሜን ምዕራብ ሀይበር ግዛት በጎርፍ ከተጠለቀለቁት የስዋት ወንዝ ውስጥ መታደግ መቻሉንም አስታውቋል። ፓኪስታን የኢትዮጵያን አቆጣጠር በ2022 አስከፊ በሆነ የጎርፍ መጥለቅለቅ ተመታ እንደነበር የሚታወስ ሲሆን የአገሪቱን አንድ ሶስተኛ ባጥለቅለቀው የጎርፍ አደጋም 1737 ሰዎች ህይወታቸው ሲያልፍ አደጋው በሀገሪቱ ላይ ሰፊ ውድመትም አስከትሏል። ይህም የዚህ ሳምንት አደጋ ያንን አስከፊ ሁኔታ እንዳይደገምም ትንበያ ሰጪዎች አስጠንቅቋል። ፓኪስታን ለአየር ንብረት ለውጥ ተጽዕኖ ተጋላጭ ከሆኑ ሀገራት መካከል አንዷ ስትሆን 240 ሚሊዮን ነዋሪዎቿም ተደጋጋሚ እያ አየር ጠባይ ለውጥ አደጋዎች እያጋጠሟቸው ይገኛል። ዕድሜያቸው ለገፉ መኪኖች ነዳጅ መቅዳት የሚያግደው ሕግ በኒው ዴልሂ ከተማ ተግባራዊ ሆኗል። የአየር ብክለት ከፍተኛ ችግር የፈጠረባት የህንዷ ዋና ከተማ ኒው ዴሊ ከ10 እና ከ15 ዓመት በላይ እድሜ ላላቸው መኪኖች ነዳጅ መቅዳት የሚያግድ ሕግ ያወጣች ሲሆን በዛሬው ዕለትም ተግባራዊ ማድረግ ትጀምራለች ተብሏል። ይህንንም መተግበሩን ለመቆጣጠር የህግ አስከባሪ አካላት በከተማዋ በሚገኙ 350 የነዳጅ ማደያ በአካል በመገኘት እንዲቆጣጠሩ ይደረጋል የተባለ ሲሆን በአርቲፊሻል ኢንተለጀንሲ የታገዙ ካሜራዎች በጥቅም ላይ እንደሚውሉም ተጠቁሟል። ንግ ያላከበሩ የመኪና ባለቤቶች መኪናቸው ተወርሶ የገንዘብ ቅጣት እንደሚጣልባቸው የተነገረ ሲሆን ህጉን የሚተላለፉ የነዳጅ ማደያ ባለቤቶችም ቅጣት እንደሚጠብቃቸውም ተገልጿል። የተበከለ አየር ካላቸው የዓለማችን ከተሞች መካከል 18 የሚሆኑት በህንድ ውስጥ የሚገኙ ሲሆን ኒው ዴሊ ደግሞ ቀዳሚዋ መሆኗ ይታወሳል። እስካሁን ስትከታተሉት የነበረው መረጃ ይህን ይመስላል። እንደ ተለመደው ላይክ፣ ሸር፣ ሰብስክራይብ ማድረግ መረጃዎቹን በፍጥነት እንዲደርሱ ያድርጉ።